እሸዋ ጀግናና እና የምትበረ በአንድ ሩቅ በሆነች መንደር ውስጥ ሙሉ ቀን የምትባል ትንሽ ልጅ ትኖር ነበር። ከሁሉም በላይ የምትወደው ነገር ቢኖር አሮጌ ብስክሌቷን መንዳት ነበር። አንድ ቀን ይህ ምንድን ነው? ወዲያውኑ የብስክሌቷ ጎማ ውስጥ ከመሬት ተ በምትበራው ብስክሌቷ ላይ ሆናት። በመንደሩ ውስጥ ያሉ ሰዎች ሙሉ ቀንን በሰማይ ላይ ሲያዩ በድንጋጤ አፋቸውን ከፈቱ። ተመልከቱ ሙሉ ቀን እየበረረች ነው! ብለው ጭ! ሙሉ ቀን ወደ ታስ ትንሿ ድመቷ ሽሽት ከፍ ባለ ዛፍ ላይ ወጥታ መውረድ እንደ ተሳናት ተረዳች። ያለ ሙሉ ቀን ጀግና ለመሆን ጊዜ አልወሰደባትም። ብስክሌቷን ወደ ድመቷ አቅጣጫ ዞረችና በቀስታ ወደ ዛፏ ናት አቀረበቻት ሽሽት አትፍሪ፣ አለቻት። ተረጋ መንፈስ፣ ሽሽትን በፍጥነት ወደ ሙሉ ቀን ይጠብሰባል። ሙሉ ቀን እና የምትበራው ብስክሌቷ ሽሽትን በደህና መሬት ላይ አሳረፉት። የመንደሩ ሰዎች በትንሿ ሙሉ ቀን ይውሉም ጀግና ሆነች። ከዚያን ቀን በኋላ ሙሉ ቀን ሁልጊዜም ወርቃማውን ኮከብ ከብስክሌቷ ላይ አታነሳው እናም መንደሯ ላይ አንድ ሰው እርዳታ ሲፈልግ ሙሉ ቀን የምትበረረዋን ብስክሌት ይዛ ለመድረሱ ጊዜም ዝግጁ ነበረች። እሺ የቻናል ቤተሰቦች እንደወደዳችሁ ተስፋ አድርጋለሁ። ይህን ደግሞ እያንዳንዱን እንዴት እንደምንሰራ አሳያችኋለሁ ማለት ነው። አሁን ላይ የምንፈልገውን እንትን መስራት እንችላለን፣ ሁሉን ነገር ማለት ነው። በአማርኛ ለምሳሌ አሁን ላይ የመጣውን ቴክኖሎጂ ያይን በመጠቀም ማለት ነው። የምትፈልጉትን መጽሐፍ ማሳተም ትችላላችሁ። በዚህ በአሁኑ መልክ ማለት ነው። በአማርኛ እያነበቡ ምናምን ሁሉ ሁሉን ነገር ማድረግ ይቻላል ማለት ነው። ምንም የማይቻል ነገር የለም አሁን ላይ። ስለዚህ እኔ አሁን ዝም ብዬ የሆነ ነገር ጽፌ ነው እንደዚህ የሆነው። እናንተ ግን በስነ ስርዓት የተደራጀ ነገር ጽፋችሁ ጠይቃችሁት ምናምን ራሱ ወደዚህኛው ወደ መጽሐፍ ምናምን ቀይሮ ይሰጣችኋል ማለት ነው። ይህንም ከፈለጋችሁ ታሪኩንም ወደ ቪዲዮ መቀየር ይቻላል ማለት ነው። ዜን ከዚያ በኋላ ብትፈልጉ ለቲክቶክ ከዚያ ውጭ ደግሞ ለዩቲዩብ መጠቀም ትችላላችሁ ማለት ነው። ስለዚህ ላሳያችሁ እንዴት እንደሰራሁት ማለት ነው። እሺ ቻናል ቤተሰቦች፣ እያንዳንዱ እንዴት እንደምንሰራ አሳያችኋለሁ ማለት ነው። ስለዚህ ጎግል ላይ እንድና ጎግል ጀመናይ ብለን ሰርች እናደርጋለን ማለት ነው። ይሄ ይመጣልናል ከፈልግን በአፕሊኬሽን ከታች አለ። አፕሊኬሽኑን ማውረድ መጠቀም እንችላለን። ዛ ውጭ ደግሞ የኛውንም ቀጥታ መጠቀም እንችላለን ማለት ነው። ዜን እሱን አንዴ እንነካና ወደ ውስጥ እንገባለን ያሳያችኋለሁ። ስንገባ ይሄን ነው የሚመስለው ማለት ነው ያለው። አጠቃላይ እናንተ በኢሜላችሁ ሎጊን አድርጉ ማለት ነው፣ እንደዚህ ይመጣላችኋል። ለምሳሌ የመጀመሪያው ምን ማድረግ እንችላለን? በጣም የሚገርም ነው። ቪዲዮውን እስከ መጨረሻው ለማየት ሞክሩ። የመጀመሪያው ምንድን ነው የምንፈልገውን ፎቶ ልብሱን እየቀየርና ብንፈልገው ወደ ቪዲዮ እንደፈለግነ ማድረግ እንችላለን ማለት ነው፣ እንደፈለግነ ማለት ነው። ለምሳሌ ላሳያችሁ ያወረኩት ፎቶ አለ። እሱን አስገብቼ ላሳያችሁ ማለት ነው። የመደመር ምልክቷን ትጫናላችሁ። አፕሎድ ፋይል የሚል አለ። እሱን ትነኩና ዜን የፎቶ የሚለውን ትነካላችሁ። ዜን ወደ ጋለሪ ትሄዱና እንደዚህ ጋለራችሁን ትፈልጉና ጋለሪ ላይ የሆነ ፎቶ ተሰጥቷላችሁ ማለት ነው። ለምሳሌ እኔ ያወረኳቸው ከታች አሉ። ይኸው ለምሳሌ እቺን ልውሰድ። ዜን ካለ ደን የሚለውን ነካለው፣ ደን አረጋለው ዜና ነው። ፎቶውን ልኛል ማለት ነው። የሷን ፎቶ አስቀብቶልኛል። ዜና ምን አረጋለው፣ ምን እንዲያረጋል ነው መፈልገው የሚለውን ፎቶውን ያያችሁት ነው፣ ለበሰችው ልብስ ያያችሁት ነው። ስለዚህ ምን እንዲያረጋል ነው የሚለውን እኔ ጽፍልታለሁ ማለት ነው። ልትፈልጉ፣ በአማርኛ ልትፈልጉ፣ በእንግሊዝኛ ደስ ባላችሁ ማለት ነው ያው እንደዚህ ብየዋለሁ። ቸንጅ ፋየር ክሎዝ ኢንቱ ኢትዮጵያን ትራዲሽናል ድሬስ ብየዋለሁ። በኢትዮጵያ በባህላዊ ልብስ ቀይር ሊል ልብሷን ብየዋለሁ ማለት ነው። ዜን ይችን ሰንድ የሚለውን እንጫነዋለን ማለት ነው። ፎቶ ከላይ እንደምታዩት ነው። ይህን ይመስላል የሚሰጠን ፎቶ ማየት እንችላለን ማለት ነው። ይው ቻናል ቤተሰቦች ይህን የሚመስል ፎቶ ሰጥቶናል ማለት ነው። ይው እንዳልኩት ወደ ትራዲሽናል ልብስ ቀይሮልኛል ማለት ነው። አሁን ቀጣይ ደግሞ አሁንም ሌላ ማድረግ እችላለሁ ማለት ነው። ለምሳሌ ከጓደኛዋ ጋር ምናምን ሆና ለምሳሌ ብዬ ሆልዲንግ ሄር ቦይ ፍሬንድ ብለው ለምሳሌ። ስለዚህ ጓደኛዋን ይዛ ምናምን ብየዋለሁ ማለት ነው። ከጓደኛዋ ጋር አምቶልናል ማለት ነው የምንፈልገው ማለት ነው። መኪና ላይ ሆና ምናምን ማለት እንችላለን። ይህ ቻናል ቤተሰቦች በዚህ መልክ ተልና አምት ተልና ማለት ነው። ኦሪጂናል ፎቶውንም ቢሆን መጠቀም እንችላለን፣ ያለምንም ልብስ ማለት ነው። መኪና እየነዳችሁ መኪና ላይ ሆና ማድረግ እንችላለን። ለምሳሌ ላሳያችሁ የመደመር ምልክቱን

እስኪ የቻናል ቤተሰቦች እንደዚህ ብያዋለው። ጀስት ድራይቪንግ ሀር ካር ዊዝ ዩናይትድ ስቴትስ ፕሬዚዳንት ትራምፕ ብያዋለው። ከትራምፕ ከትራምፕ ጋር መኪና እየነዳች ምናምን አምጣልኝ አድርግልኝ ምናምን ብያዋለው ማለት ነው። ሴንድ እለዋለን። እሺ ቻናል ቤተሰቦች ይሄን የሚመስል ፎቶ ሰጥቶናል ማለት ነው። ብትፈልጉ ይሄን ወደ ቪዲዮ መቀየር ትችላላችሁ፣ ማየት ትችላላችሁ ማለት ነው። ይሄን የሚመስል ያልነውም ማለት ነው። ስለዚህ እናንተ ብቻ የምትሉትን ብቻ ነው የሚወስድ ማለት ነው። የምትሉትን ነገር እሱ ይሰጣቸዋል ማለት ነው። ይህን ይመስላል። ከዚያ በተጨማሪ መጀመሪያ መግቢያችሁ ላይ ያያችሁትን ስቶሪ ቡክ እንዴት እንደምንስ ግጥም ሊሆን ይችላል የተለያዩ መጽሐፎችን እንዴት መጽሐፍ እንደምንችል ብንፈልግ በአማርኛ ብንፈልግ በፈለገነው ቋንቋ ማለት ነው። እንዴት እንደሆነ አሳያችኋለሁ። ዜን መጀመሪያም እንደምናደርገው እንጠይቀዋለን። ስንጠይቅ አሁን አዲስ እንትንከፍታለን ማለት ነው። ከላይ ሶስት ሰረዙን ነካና፣ አዲስ ቻት ነው የምንጀምረው። ጀምረው ኒው ቻት እለዋለሁ ማለት ነው። ዜም ኒው ቻት እንለዋለን። እንደዚህ ይመጣልናል። ዜም እንደምናደርገው ለስቶሪ ቡክ የሚሆን መጽሐፍ ትንሽ ይጻፍልኝ ምናምን እንለዋለን። ለምሳሌ ለ ያው እንደዚህ ብያለው ለስቶሪ ቡክ የሚሆን ትንሽ ነገር ጻፍልኝ ብያለው ማለት ነው። ያው የጻፈው ነው የቻናል ላይ ቤተሰቦች በሚገባ በአማርኛ እያያችሁት ነው። የሙዚየሙ ሚስጥር ዘሙዚየም ሰክሬት ብሎ ርዕሱን ሰቶታል ማለት ነው። በጣም አጭር ስላልኩት እንትን ይላል ማለት ነው። በዚህ መልኩ ጽፎልኛል ማለት ነው። ስለዚህ ምንድነው የማደርገው አሁን? ይሄን ቅድም መግቢያ ላይ እንዳያችሁት ወደ እንትን እንዲቀየር ላይ ስለምፈልግ ድምጽ ወዳለው እያነበበ ምናምን በስነ ስርዓት እንትን እንዲልል ማ ስለምፈልግ ምን አረጋለሁ? ኮፒ ፔስት አረጋለሁ ማለት ነው። ይህን ኮፒ ታደረጋላችሁ በዚህ ታደረጉና ኮፒ ታደረጉታላችሁ ማለት ነው። ኮፒ እንለዋለን። ዜን ኮፒ ካረግን በኋላ ከላይ ሶስት ሰረዝ አለ። ሶስት ሰረዟን አንዴ እንነካለን። ዜን ከሶስት ሰረዙ ከነካችሁ በኋላ ከታች ኤክስፕሎር ጂም የሚላለ እሱን አንዴ እንነካለን ዜን ምን የሚላለ ያው ከዚህ ዝርዝሮች አሉ ማለት ነው። ዝርዝሮች አሉ ከዝርዝሮች ውስጥ እኛ የምንፈልገው ምንድን ነው? ስቶሪ ቡክ ስለሆነ ያው ስቶሪ ቡክ የሚላለ ማለት ነው። እሱን አንዴ እንነካለን። ዜን እንደዚህ ያመጣልናል ማለት ነው። አሁን ኮፒ ፔስት እናረጋለን ማለት ነው። ቅድም ኮፒ ያረጋነው ኮፒ ፔስት እናረጋና ሴንድ እናረጋለን ማለት ነው። እሺ ቻናል ሰዎች ትንሽ ተጠብቁትና ይከፍትላችኋል ማለት ነው። ይሄው ጽፎልናል ማለት ነው። አሁን ምንድነው የሚቀረው? ኢሜጅ አላስገባበትም። ኢሜጁን ማንጣት እንትን ብሏል ማለት ነው። እኛ በስነ ስርዓት ኢሜጁ እንዴት እንደሚያስገባው ደግሞ አሳያቸዋለሁ ማለት ነው። ስለዚህ ከላይ የባኳን ነገር ባክናረግና ምን እለዋለሁ ኢሜጅ ጨምርበት እለዋለሁ። ቻናል ቤተሰቦች ትንሽ ልጠብቁት ትችላላችሁ፣ የተወሰነ ትጠብቁትና ያመጣላችኋል ማለት ነው። ያው ፎቶ ጨምሮ አምቶልናል ማለት ነው። ፎቶ ጨምሮበታል። ይሄን የሚመስል መጽሐፍ ጽፎልናል ማለት ነው። ምንም ነገር ሳንለፋ የሚገርም ነው። ፎቶ ጨምሮበት ምናምን፣ ይሄን ከፈለጋችሁ ወደ ቪዲዮ መቀየር ትችላላችሁ ማለት ነው። እሱንም እንዴት እንደሆነ ኮሜንት ላይ አስቀምጡልኝ አሳያችኋለሁ ማለት ነው። አሁን ፕላይ እናድርገው እስኪ። አሁን እያነበበ ማለት ነው፣ እያነበበ ታሪኩን ምክንያቱም ለዩቲዩብ ወይ ለሌላ ስለምንፈልገው እስኪ እናዳምጦና እያነበበ ምን እንደሚል እንየው። የሙዚየው ምስጢር ደ ሙዚየም ሲክሬት። ማርታ ዘጠኝ ዓመቷ ነበር። ሌሎች ልጆች ቶሎ ሲተኙ፣ ማርታ ግን ሌሊቱን ትወደዋለች። በተለይ ደግሞ የከተማዋ ታላቅ ሙዚየም በጥላ ሲሸፈን ጨለማ ፍርሃትን ይደብቃል ጀብዱን ግን ያሳያል፣ ትላለች ማርታ። አንዲት ምሽት ማርታ ከመኝታ ክፍሏ መስኮት ወደ ሙዚየሙ ስትመለከት የተለየ ነገር አስተዋለች። ከመሃልኛው አዳራሽ መስኮት ላይ ለስላሳ ወርቃማ ብርሃን ብልጭ አለ። ማርታ ልቧ በፍጥነት መምታት ጀመረ። ይህ ተራባርቅ የመስታወት መያዣ ውስጥ ከሺህ ዓመታት በፊት የጠፋ የሚባለው የፀሐይ ዘውድ ተቀምጧል። ዘውዱ በራሱ ለስለስ ያለው ወርቃማ ብራ። እሺ የቻናሌ ቤተሰቦች የሰማችሁትን ይመስል ነበር ማለት ነው። ይሄን የሚገርም ይሄን የመሰለ መጽሐፍ ጽፈናል ማለት ነው። እና የሚገርም ነው። ተወዱታላችሁ፣ ተጠቀሙበት። አሁን ቪዲዮ እንዳይበዛብኝ ያው ፓውዝ አደረገዋለሁ ማለት ነው። ስለዚህ የቻናሌ ቤተሰቦች ይሄን የሚመስል ነገር ጽፈናል ማለት ነው። እኔ በጣም እንዳያችሁት ትንሽ ነገር ነው እንትን ያልኩት እናንተ በምትፈልጉት ነገር እንደዚህ እንደዚህ አድርግልኝ ብላችሁ በሚገባ ነገር ከነገራችሁት የምትፈልጉትን ነገር ይጽፍላችኋል ማለት ነው። እዚህ ምንድነው እናደርገው ከላይ ሸር የሚላል ለማለት ነው። ከላይ እቺ የሸር ምልክቷን አንዴ እንነካና እዚያ ሸር እናደርጋለን። ዜናው ሊንኩን ይያለው ማለት ነው። ዜን ቴሌግራም ላይ ሄድና ለምፈልገው ሰው ልክለት አለው። ለኔም ከፈለኩት ለኔም ወይም ወደ እንትን መቀየር ካለብኝ ከአውከት ላይ አስገብቼ በስነ ስርዓት እንትንለዋለሁ ማለት ነው። ስለዚህ ቴሌግራም ላይ ሄጄ ኮፒ አድርጌ ያሳያችኋለሁ ማለት ነው። ኮፒውን ፔስት አድርጌ ያሳያቸዋለሁ። ያው ፔስት አደረገዋለሁ፣ ግን ያው የሙዚየ የሙዚየ ዋው ሚስጥር የሚል እንትን ነው ማለት ነው። ዘን ይህን ይመስላል እኔ የላኩለት ሰው ምናምን ወይም እናንተ በከፈለጋችሁት መጻፉን ለማየት ወይም ማዳ መከፈለጋችሁም እቺ ፕሌይ ምትለዋን ተጫኑና፣ ኦፕን ትሉታላችሁ ማለት ነው። ይከፍትላችኋል እሺ ቻናል ላይ ለቤተሰቦች መጽሐፉን ከፍቶልናል ማለት ነው። ይላክ እንደሰው እንደዚህ ብሎ ይደርሰዋል ማለት ነው። ማዳመጥ ሲፈልግ ደግሞ ካለ ያው ሊስን ይመላል ሊስን እንትለዋል ነው ማለት ማዳመጥ ይችላል ማለት ነው። የሙዚየሙ ምስጢር፣ ለሙዚየም ሲክረት ማርታ ዘጠኝ ዓመቷ ነበር። ሌሎች ልጆች ቶሎ ሲተኙ፣ ማርታ ግን ሌሊቱን ተወደዋለች። በተለይ ደግሞ የከተማዋ ታላቅ ሙዚየም በጥላ ሲሸፈን፣ ጨለማ ፍርሃትን ይደብቃል ጀብዱን ግን ያሳያል ትላለች ማርታ አንዲት ምሽት ማርታ ከመኝታ ክፍሏ መስኮት ወደ ሙዚየሙ ስትመለከት የተለየ ነገር አስተዋለች። ከመሀልኛው አዳር እሺ ቻናሌ ቤተሰቦች ዜን ወደ ውስጥ ደግሞ እንትን ለማለት ለምሳሌ ፎቶዎቹን እያንዳንዳቸውን አውርደን ወደ ቪዲዮ ምናምን መቀየር ከፈለግን ምን ፎቶዎቹ ለማውረድ እያንዳንዱ ነገር ደግሞ እንትን ለማለት ፎቶዎቹንም እንትንንም ለማውረድ ለምሳሌ ስንፈልግ እንደምናደርገው የቅድሙን ሊንክ ክሮም ላይ እንሄድና ክሮም ላይ ዜን ክሮም ላይ ከሄድነ በኋላ ፔስት እናደርገዋለን ማለት ነው። ሊንኩን ሊንኩን ፔስት እናደርገና ጎን እለዋለን። ዜን እንትን እንት እንዳልነ እንደዚህ ወደ ክሮም ወስደን ኮፒ ፔስት ጋር አርገን እንትን ካልነው በኋላ ከላይ ሶስት ተነጣዋና ካና ወደ ምን ቀይረዋለን ወደ ዴስክቶፕ ምን ቀይረዋለን ማለት ነው። ይሄው ዴስክቶፕ ሞድ አለ እሱን እንቀይረዋለን። ዜን መጻፉ ይሄን ይመስላል ማለት ነው። የቻናል ቤተሰቦች መጻፉ ይሄን ይመስላል ይሄው ገለጥ ገለጥ እያደረግን እንየው ነየው። ይሄው መጻፉ ይሄን ይመስላል ይሄን ነው የሚመስለው ማለት ነው። መጻፉ ከላይ ሊስትን ማለት እንችላለን። ያዳመጥን ማየት እንችላለን ማለት ነው። ሊስትን እንላለን እሱን እናቀዋለን። ለሁሉም አንዴት የዘውል ተራ ማስጌጫ አይደለም፣ እውነተኛው ልክ ልዑል። ማርታ ወዲያውኑ እርምጃ ወሰደች። ልዑል እኔ ጨለማ ነው እዳለው እንዴት መደበቅን ጢሮስ የልዑልን ጩኸት ተከትሎ ወደ ሙዚየሙ ጥግ ተንፏቀቀ። ማርታ ይህንን አጋጣሚ ተጠቅማ በሩን ጸጥታ በሰፈነበት ሁኔታ ቆለፈችበት። ጢሮስ ተቆልፎበት ከእንዴቱ የተነሳ ጮኸ፣ ነገር ግን ማምለጥ አልቻለም። የሙዚየሙ ጠባቂዎች ከእንቅልፋቸው ተነስተው ድምፁን ሰሙና ሌባውን ያዙት። ጤሮስ የልዑልን ጩኸት ተከትሎ። ስለዚህ ቻናል ቤተሰቦች ይሄን ይመስላል ማለት ነው። እንዳያችሁት በጣም በቀላሉ ነው የጻፈን ልማት ነው። በምንፈልጉት ቋንቋ ነው የሚጽፍላችሁ። ይሄን የሚመስል ቡክ ጽፈናል ማለት ነው። ድምፁንም ራሱ እንትን እያለ ስለዚህ፣ ይሄን ብትፈልጉ ለቲክቶክ፣ ብትፈልጉ ደግሞ ለዩቲዩብ መጠቀም ይችላላችሁ። ለየትኛው እንትን መጠቀም ይችላላችሁ ማለት ነው። የሚገርም እንትን ነው ማለት ነው። ከፈለጋችሁ ደግሞ ይሄኛውን እያንዳንዱን ምስሉን ወደ ቪዲዮ ቀይራችሁ ድምጹ እንዳለ ተወስዱና ቪዲዮ ምስሎቹን ደግሞ ፎቶዎችን ወደ ቪዲዮ እንዲቀይርላችሁ ማድረግ ትችላላችሁ ማለት ነው። የዛሬው ይህን ይመስል ነበር። ጥያቄ ካላችሁ ኮሜንት ላይ ያስቀምጡልኝ። ይመቻችሁ።